ሀይሚዬ የኔ ቆንጆ ቀበጣና ብሩኬ ሸበላው ማለት ነው። በብዙዎቹ ዘንድ መወደድን መሞገስን ያገኙ ማለት ነው። ሁለት ጥንዶች የሚያምሩ ፍቅራቸው የሚያስቀና ማለት ነው። እንግዲህ ዛሬ ያጋጠማቸው ነገር በመጀመሪያ የሀይሚ አይፎን ስልክ ጠፍቶ ነበረ። ያው ታውቃላችሁ፣ ብዙዎቻችሁ አረቦች ስልክ ነገር ማንኛውም ነገር ጠጋ አድርገው ነው። ሆስፒታል እንኳን ኔ አንድ ጊዜ አይቼ ስልክ እንኳን ካገኙ ጠጋ አድርገው ነው የሚቀመጡት። እና ሀይሚ ስልኳ ጠፍቶ ነበረ ያጋጠማት ነገር ነገር ይሄ ነው። አይፎን ስልኳ ጠፍቶ ነበር፣ ግን አረቦች እጅ ገብቱ በጥያቄ ቢን ያጠገባቸው ስላለ ቋንቋኑን ስለሚችል በማስረዳትና ፓስፖርዳቸውን በመክፈት ስልኳን የሀይሚን አግኝታለች። በጣም ነው ደስ የሚለው። የሚቀጥለው ደግሞ ያው በዱባይ ላይ የነበራቸውን የመጨረሻ የመቅበጥበጥ ጊዜ ጨረሰ፣ ሁለት ጥንዶች ማለት ነው። ወደ ኢትዮጵያ ተመልሰዋል። በሰላም ግቡልን። በጣም ነው ቅር የሚለው ግን ማለት ለምደናቸው። እኔ በበኩሌ አጠገቤ ያሉ ዋል የተሰማኝና ወደ ኢትዮጵያ ገብተዋል። ሀይሚ ጥሩ ስሜት ላይ አይደለችም። እሱም ትንሽ ሀመም እያደረጋት ነው ብሏል። ብሩኬ አየሩም ይመስለኛል ከኢትዮጵያ ወደ ዱባይ፣ ያው አየሩም ስለተደባለቀባት ይመስለኛል። እስከምትለምደው ነበር ያው የሶስት ቀን ነው የአራት ቀን ቆይታቸውን ጨርሰው ወደ ዱባይ ሄደዋል ማለት ነው። በሰላም ገብተው ደግሞ ቪዲዮ እንደሚለቁልን ተስፋ አደርጋለሁ። በዚህ አጋጣሚ በጣም ነው መትናፍቁን። ሀይሚና ብሩኬ በብዙዎች የመዳም ቅመሞች ዘንድ መወደድን፣ ፍቅርን፣ ክብርን ያገኙ ናቸው። ምክንያቱም ደግሞ ይህን ክብርና የመውደድ ያገኙት በስነ ምግባራቸው ነው። ብሩኬ ጋ ያለው ስነ ምግባር ሀይሚቾ ቀበጣ ጋ ያለው ስነ ምግባር ነው እና ይህንን መወደድ ማግኘት ራሱ መታደል ነው እና በጣም ነው የምንወዳችሁ፣ አትጥፉብን። እናመሰግናለን ማለት ነው። እውነት ደስ በቃ ለሌላዎቹም ምሳሌ መሆን የሚችሉ ናቸው። ሀይሚና ብሩኬ ትልቅ ደረጃ ደርሰው ለብዙዎቹ፣ አስተሳሰባቸው፣ ስነምግባራቸው፣ ሰው አክባሪነታቸው የተመልካችን ብትረት አዳማጮች ናቸው፣ ይቅርታን የሚቀበሉ ናቸው እና ከነሱ በታች ያሉ ወጣቶች ደግሞ ከነሱ ይማራሉ ብዬ ነው እኔ። ብዙ ነገር በሀይሚን በብሩኬ በቪዲዮቸው እንኳን ብዙ ነገር መማር እንችላለን ማለት ነው እና በጣም ደስ የሚሉ ጽጌረዳ አበባ ይመሰሉ ጥንዶች እንግዲህ ዛሬ ከዱባይ የመጨረሻቸውን ቪዲዮ አድርገው ወደ ኢትዮጵያ እናት ሀገራቸው ሄደዋል ማለት ነው። በዚህ አጋጣሚ ማለት ነው ቤተሰቦቼ የመዳም ቅመሞች ራሱ ተለይ ያላቸው እውነት ማን እንደሀገር ሊዛውን አሁን ከብሩኬና ከሀይሚ አጠገብ ራሱ የነበረው ቢኒ ነበረ አደን እንደ በየቦታው ሲወስዳቸው የነበረው ና በቋንቋቸው ተግባብተው ና የሀገርን ልጅ የመሰለ ነገር የለምና፣ በዚህ አጋጣሚ ለመዳም ቅመሞች ራሱ ክብር ይገባቸዋል። እውነት በጣም ክብርን እንጃ ሀይሚም ደግሞ በቅርብ ሁለት መቶ ሺህ ገብታ እንደምታከብር ተስፋ እናደርጋለን። እኛም ደግሞ የእነሱን ቪዲዮ ጨርሰን በማየት በተለይ ውጭ ያለን ሰዎች ቪዲዮቸውን ጨርሰን ብናይ ለእነሱ ይጠቅማቸዋልና ሂዷቸውን ጨርሰን በማየት ፍቅራችንን መግለጽ እንችላለን። በቻላት አቅም ማለት ነው በምንችላ ታህል። ና ሀይሚና ብሩኬ በብዙዎቹ ዘንድ መወደድን ፍቅርን ያገኙ ናቸው እና ከዚ የበለጠ እግዚአብሔር ፍቅራችሁን ያብዛላችሁ። ስነ ምግባራችሁ ነው ሰው እንዲወዳችሁ ያደረገው እና ዋናው ያን ይመስለኛለን፣ እኔ ብዬ የማስበው እንደ ራሴና የመዳም ቅመሞችም ይለያሉ ካዘነው ጋ አዘነው፣ ከለቀሰው ጋ አልቀሰው፣ ከተደሰተው ጋ ተደሰተው። እና የእናንተም ሰላም በያላችሁበት ጤናችሁ ብዝት ይበል። የመዳም ቅመሞች የኔ የዋሆች ማለት ነው። እና ብሩኬና ሀይሚን በሰላም ገብተው እዛ ሆነው ደግሞ አሪፍ አሪፍ ቪዲዮ እንደሚለቁልን ተስፋ አደርጋለሁ። ዛሬ ደግሞ በነገራችን ላይ ቤተሰቦቼ ነጭ በነጭ ለብሰው እንዴት አባታቸው እንደሚያምሩ እግዚአብሔር በጣም በቃ የለም ነጭ እርግብ ነው የሚመስሉ ሲያምሩ። የሀይሚ ደግሞ ወገብ አስተቃቀፍ አቤት ቤት የብሩኬን ወገብ እኮ ጥምጥም መስትልበት እንዴት እንደሚያስቀና ነው፣ የሆነ አግባቡ ሁሉ ነው የሚያሰኛል። እውነት ቤተሰቦች ሀይሚዬ የብሩኬን ወገብ ላይ ስትጠመጠም ስታስቀና ኮ ስታስቀናና እንግዲህ በዱባይ የነበራቸውን ጊዜ ጨርሰው ወደ እናት ሀገራቸው ሄደዋል ማለት ነው። በሰላም መግባታቸውን ደግሞ ከሚለቁልን ቪዲዮ እናያለን ማለት ነው። በሰላም እንዲገቡ ምኞታችንና ጸሎታችን ነው። ሀይሚና ብሩኬን እንወዳቸዋለን። ለመጀመሪያ ጊዜ ብዙዎቻችሁ ብላችሁታል በኮሜንት ለመጀመሪያ ጊዜ ፍቅረኛውን ለማዝናናት የወሰደ ብሩኬ፣ ለሰው ክብር ያለው ለሴት ልጅ ክብር ያለው እናቱን የሚወድ። ከምንም በላይ ግን ብሩኬ ለምንደስ እንደሚነ ቃላችሁ በጣም ለእናቱ ቦታ አለው በጣም ከምላችሁ በላይ በቃ ለእናቱ ስፍስፍ ያለ አንጀት ነው ያለው፣ እና ያ ነገሩ ነው። በተለይ እኔ ብሩኬ አሸንፈኝ ማለት ነውና እናቱን የሚወድ ሰው ውስጤ ነው በቃ ሴትን ልጅን ያከብራል። እናቱን የሚወድ ሰው ሴትን ልጅ አይበድርም። እና ብሩኬ የመውደድን ፍቅርን፣ ለእናት ያለን ክብር ለእናት ዕድሜ ሰጥቶ የእናቱን ሁለታ እጥፍ በእጥፍ የእናት ሁለታ መቼም ተመልሶ አድቅም የምትከፍል